ሚፍታ ቃሉን አክባሪ የጓደኝነት ጥግ የሰው ደስታ የሚያስደስት ማለት ነው፣ እና ሰላም እንዲ ናቸው፣ ደህና ናቸው። እኔ ያለሁላቸው እግዚአብሔር ይመስገን። በድጋሚ መተናል፣ ጨረቆቹ፣ ድምቀቶቹ። ያው ሚፍታ ጋር ከዚህም በፊት ለምግብ እንደተታኮሱ ታውቃላችሁ። መታኮስ ሳይሆን ብሩክ በሀይሚ ምግብ የተገረመበት በቃ፣ በሀይሚ ምግብ በቃ ነብሱን እንትን ያለበት ማለት ነው እና አንድ ሚሊዮን ከታየ ብሎ ቃል ገብቶላቸው ነበረና፣ እውነትም የዛ ጊዜ በአንድ ሚሊዮን የታየው ማለት ነው። እና ትዝ ካላችሁ ብሩክ አንድ ሚሊዮን ከገባች ሚፍታህ አይሚን ታገባት አለኮ ምናምን ብሎን ነበረ። እና በጣም እኔ ራሱ ቪዲዮ ሰርቼ ነበረ እየገባችሁ ይሁለት የሚፍታን ቪዲዮ የሚፍታ ቪዲዮ አንድ ሚሊዮን ከታየ ብሩክ ለሃይሚ ቀለበት ያስራል ብዬ ነበረ። በዛ ነበር የተደራደሩት። ዛሬ ትላላቸው ማለት ነውና ያው ሚፍታ በድጋሚ መጥቷል ማለት ነው። ለምን መሰላችሁ? በአንድ ቀን ነው አንድ ሚሊዮን ገብቶ የታየላቸው። ግን ሚፍታ ያው እንደምታውቁት ጾም ነበረ። የኛ ጾም ገባ። የጾም ወቅት ደግሞ እሱ እዚህ አልነበረም። ከሀገር ውጭ ነበረ። እናት አባቱ ጋር ቤተሰብ ጋር ለማክበር ሄዶ ነበረ በአልን ባለን ስላችሁን፣ ጾሙን ማለት ነው። ረመዳን እንዛ ነበረ ና ያው በዓል ሲፈታ መቷል ማለት ነው። እና ያ ሚፍታ አንቺ ምን አለብሽ ሁለት ሀገር አለሽ የሚባል ተረት አለ ካወቃችሁት። ግን እኔ ተረቱን ብዙም አላቅም። ያው ሚፍታ ሄዶ ነበር የመጣው እና ያው ብሩኬ ለዛውን ባለፈው አንተ ምን ቃለን አታከብርም እንዴ ምናምን ሲል እንዴ ያው አልገጣጠም እኮ አለኝ። አንተ አንተ ዱባይ ስትሄድ እኔ ሳውዲ ሲሄድ ከዛ ተመልሼ ስመጣ እናንተ እዛ ሳውዲ ስትሄዱ ዱባይ ስትሄዱ ምንም ሊገጣጠም ምናምን አልቻለም፣ ምናም እያለው ነበር። እና ብሩክ በሹርኔ እንትን እየነካካው ነበረ። እና እኔ ያው ኦረዲ ቃሉን እንደሚያከብር አውቅ። ያደለምን፣ ሁለት ቀን ነው ከነሱ ጋር አንድ ላይ መሆናቸውን የሆኑ ቪዲዮ ምናምን እየሰሩ ነው። እና ያው ኦረዲ ምንድን ነው ብዙ ጊዜ የሃይሚና የብሩክ አድናቂዎች ይከተሏቸዋል። ሚፍታ ማለት ከነ አይሚ እና ከነ ብሩክ በፊት የመጣ ሰው ነው። በጣም ጥሩ ሰው ነው። መልካም ሰው ነው። እኔ እስከማውቀው ድረስ ሰው የሚያስደስተው ሰው ነው። ደስ ነ ክፉ ነገር አይቼበትም አላቅም። ብቻውን ነበር የሚለው ትናንት። ለዛውም በብሩክ መኪና መግዛት ኮኮ አይሚን ሲያቅፋት እሱ ለብቻው ደረቱ ምናምን እያለ በቃ ይኒን፣ አሳዘንከኝ ሚፍታ ቶሎ ብለህ ኮኮቤን ፈልጋትና ቪዲዮ አብረስራ እንደዚህ እያስቀኑክ ማለት ነው። ኢኒዌይስ እንደዛ ነው ማለት ነው። እና ያው ሚፍታ ቃሉን አክብሯል። ምን እንደሚያደርግላቸው ምን ሰርፕራይዝ እንደሚያደርግላቸው አይዶን ነው። ወይ ብሩክ ላይ የሚቀለበት ያስርላታል። እንበልስ፣ ጥሩ ነገር እንመኝ። ያስርላታል ብዬ ሞ አላሰብልም። ለምን ገና ገና ቢያስርላት፣ ባለፈው አንድ አመታቸውን ያከበረ ቀን ነበረ የሚያስርላት አይ አንድ አመታቸው አሁን አያስረላትም። ግን ሚፍታ የሆነ የሆነ ጊፍት የሚሰጣቸው ይመስለኛል ብዬ አስባለሁ። ለምን ቃሉ ነው። ቃል ደግሞ ግድ ነው ይከበራ ማለት ነው። ብቻ አክብረህ እነዚህን ጨረቃ ውብ የመሰሉ ልጆች ብቻ በቤት ክ ስላመጣለን፣ ቴንኪ ሶ ማች ሀይሚሻ የኔ ጀግና የኔ ልባም ሴት የኔ ልበ ሙሉ። ሌላ ምን ምልሽ የለም ብሩኬ ደግሞ የተግባር ሰው የስራ ሰው። በቃ ደስታ በሀይሚ ውስጥ ይነበባል። ሀይሚም ደስታችሁ በብሩክ ውስጥ ይነበባል እና የሁለታችሁም ደስታችሁ ፊታችሁ ያስታወቃል። ኢቭን ለሌላ ሰው ራሱ እያጋባችሁ ነው ማለት ነው። ለሚፍታ ራሱ ማለት ነው። እኔ እንጃ የሚፍታውን ሰሞኑን ሳይወሰወሱ አይቀርም ብዬ አስባለሁ። በቃ የት ናት የኔ ኮኮቤ፣ የት ናት የኔ አዳሚ፣ የት ናት ምናምን ብሎ ራሱ ይፈልጋታል ብዬ አስባለሁ ማለት ነው። እና ጀስት እንትን እላለሁ ምንድን ነበረ ይበቃ ትላላችሁና ያው ድምቀቶቼ ደስ ይላሉ ብዬ ነውና። ግን ቪዲዮ የተለያየ የተለያየ ቀን መሰለኝ የተነሳው። አንደኛ ፎቶ ላይ ጸጉሯ የወረደ ነው። አንደኛ ፎቶ ላይ ግን ጸጉሯ አልወረደ። ኖ ኖ ኖ ወርዷል ወርዷል፣ ሶሪ ማለት ነው። እኛ የፈታችሁ መስሎኝ ነበር ኦልሬዲ። ይሄ ቪዲዮ የተቀረጸው መኪና የገዙ ቀን መሰለኝ ማለት ነው። ያው የዛ ጊዜ ደስታ በደስታ ብሎ ሚፍታዬ ኑ መኪና ከገዛችሁ አይቀርማ፣ ኑ ሽልማታችሁንም ውሰዱ፣ ደስታችሁ ጥፍ ድርብ ይሁንላችሁ ብሎ ጨረቆቹን ያው ሰርፕራይዝ እያረጋቸው ነው ማለት ለምን ደስታ በደስታ ላይ ማለት ይደራረብባችኋል፣ ደስታ በደስታ ላይ ማለት ነው። እና ግን ያው የመኪናዋ ነገር ትንሽ ባትጥመኝ፣ በቅመሞቹ ብር የተገዛው ቢባልም ብሩ ይሄጅ ብካለው ያው ደግሞ ደሞ እኮ አልጨክድም በእናንተ ማለት ነው ማልጨክነው ነገር ኒስ ያ ደስ ብሎኛል። የኔ ፍቅሮች ማለት የኔ ማሮች በቃ ምን ይሰጣቸው ይሆን? ይሁን ደስ የሚል ነገር። ፎቶ ፎቶ ባይዘው ደስ ይላል እኮ። በጣም ውድ ነው አሁን ላይ። ደግሞ ኢትዮጵያ ፎቶ ምናምን የሁለቱን ፎቶ ወይ የዛ ጊዜ ኩሽና የሚሰሩትን ሲሰሩ የነበረበትን ፎቶ አሳጥቦ ይሰጣል ብዬ አስባለሁ። ማለት ለምን ሌላ ምን ይሰጣቸዋል? ቃል ቃሉ ቃሉ ምን ይሰጣችኋል? የሚመስል ባይዘው እዛ ሲሰሩበት የነበሩ ሞመንት ቪዲዮ ምናምን ደስ ይል ነበረ። ሃይሚን ብሩክ አሰቃይቷት የሰራችበትን ምግብ ወስዶባት እየደበቀባት ከዛ አንቺ ድጋሚ አሰርቷት ምናምን ኖ፣ እሱ እሷ የሰራችበት ስልስ ላይ እሱ ብሩኬ እንቁላል ጭምር እሷ ሞኮሪን ነበር የሰራችው ማለት ነው። እና ጭምር አድግቶባት ድጋሚ እንደ ድጋሚ ሽንኩርት አስከትፏት አስለፍቷት ምናምን ነበረ እና ያ ይረሳ እና ግድ ነው፣ ሽልማት ይገባል። ለእነዚህ ልጆች አይደለም ሽልማት ሌላ ይገባቸዋል ማለት እና ብሩኬ፣ ሰሞኑን ደስታ በደስታ ሆናችኋል፣ ጥርስ በጥርስ ሆናችኋል። አንድ እግዚአብሔር ነገሮቹን ሁሉ